በስመአብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመአብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመአብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ ሃያ እንጸተ ቤተ ክርስቲያን ለእግዝእትነ ማርያም እመቤታችን ድንግል ማርያም ቅዳሴ ቤቷ የከበረበት በዓል ነው። እንኳን አደረሳችሁ አደረሰን። ሰላም ሰላም ለእናንተ ይሁን፣ ውድ ቤተሰቦች ሲመጡ እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። የእመቤታችን የቅድስት ድንግል ማርያም ቅዳሴ ቤቷ የከበረበት በዓል ነው። ጌታ ባረገው በስምንተኛው ዓመት ቅዱስ ጳውሎስ በደማስቆ ጎዳና ኢየሱስ ክርስቶስ በመብረቅ አስደንግጦ ለምን ታሳድደኛል ሲል ባናገረው መሰረት በአርባ ሁለት አመት ምሕረት ገደማ በክርስቲዎስ አምኖ ምርጥ ዕቃ ተብሎ የክርስትና ሃይማኖት ዋና አስተማሪ ሆነ። ባመነ በአስራ አንደኛው አመት እመቤታችን ባረገች በአራቱ በአራት ዓመቱ በሃምሳ ሶስት ዓመተ ምህረት በሁለተኛው ሀዋርያ ጉዞ ከበርናባስ ጋር የክልቅዶን እጣ በምትሆን በቄሳር ወደ ፕሊስዮስ ገብቶ አስተማሩ። ህዝቡም አምኖ ተጠመቁ። ከእንግዲህ ወደ ቤተ ጣዖት አትሂዱ አላቸው። የለመድናው ከለከላችን መካን ጸሎት ስጡን አሏቸው። እነሱም ነገሩን ደግ እንደሆነ አውቀው ወደ ቅዱስ ጴጥሮስ ላኩበት። እሱም ከዮሐንስ ጋር አብሮ ዮሐንስ ያሉ ያለ ጌታ ኢየሱስ ክርስቶስ ምክር በቀር ምንም የምታደርጉት የለም አላቸው። ስለዚህም ያመኑት ይሁን ይዟቸው አንድ ሱባኤ ጾሙ እኛም እንጾማለን ብሎ ላኩባቸው። በሱባኤው ማለቂያ ጌታ ሐዋርያትን የሞቱትን አስነስቶ ያሉትን ጠርቶ በህይወት ስጋ በፊልጵዎስ ሰበሰባቸው። ዮሐንስም ጴጥሮስ ለምን እንደ ሰበሰበን ጠየቀ፣ ንገረን አለው። ጴጥሮስ በ ትንሽ ሐሙስ የሰጠህን አንተ ነህ እና ጠይቀው አለው ዮሐንስ ጌታ ስለምን ሰበሰብክን አለው ጌታም በእናቴ ስም ቤተክርስቲያን እስከ አጽናፈ ዓለም እንዲሰሩ ፍቃድ ነውና አሰራሩ ላሳያቸው ስርዐት ላስተምራቸው አለ ነው ያላቸው። ከዚያም ወደ ምስራቅ ይዟቸው ወጣ። በዚያም ተራርቀው የነበሩ ሶስት ድንጋዮች አቅርቦ ጥቃቅን የነበሩት ታላቅ አድርጎ ቁመቱ ወረድ ለክቶ ሰጧቸው። ከዚህም በኋላ ስራ ጀመሩ። እንደ ስም! እንደ ስም ለምነው ለመለማቸው በእጃቸው ላይ እየተሳቤ ቁመቱም 14፣ ወርዱ 12 ክንድ አድርጎ በሶስት 3 ክፍል ሰርቶላቸው በዚህ በሰኔ 20 ቀን ሰርቶ ጨረሱ። በነጋታውም ሰኔ 21 ቀን ሰማያዊ ኅብስት ስዋና ሰማያዊ ሂብስት ይወረደላቸው። መቤታችን ታቦተ ሐዋርያ ሊኳን አድርጎ ጌታ አቢይ ካህን ሆኖ ቀድሶ አቆረባቸው። ጌታም እናቴ እናንተ ከዛሬ ጀምሮ እንዲህ አድርጉ ብሎ ቅዱስ ጴጥሮስ አርሳይኖስ ብሎ የዓለም ፓትርያርክ አድርጎ ሾመው ና ወደ ሰማይ አረገ። ቤተ መቅደሱ የተሰራበት ሶስት ድንጋይ የሶስት ስላሴ ምሳሌ ነው። ይህ በዓል ከመቤታችን ከሰላሳ ሶስቱ በዓላት አንዱ ነው። ጌታን በዚህ ቀን ሥጋዬን ደሜን የተቀበሉ ኃጢያቱን ይቅር አላቸው ነው ለመቤታችን ቃል ገብቶላታል። የጽሁፉ ምንጭ መደብል ታሪክ መጽሐፍ። እኛም የስላሴ ህንጻዎች ንሳ ገብተን ቅዱስ ሮ ክብሩ ደግሞ ተቀብለን መንግሥቱን ለመውረስ ያብቃን። አሚን። የጌታ ቸርነት የናቱ የናታችን ቅድስት ድንግል ማርያም አማላጅነት አይለየን። አሚን